በዚህ ቤተክርስቲያን አገልግሎት እዛ ላይ የፈቀድላችሁ የሰማይ ትክንስ ተርቪስ ወዳጅ የሆናችሁ ምዕመናን በቦታ ተገኝታችሁ ልማቱን በማየት የበኩላችሁን አስተዋጽኦ እንድታደርጉ በደግሲያናችን ጥሮዋ ታስተላልፋለች። አሁን ባለበት ቤታችን እንግዲህ ታቦቱ ማን ነው? ደመራው እየተለኮሰ እየበራን ያለው፣ አባቶቻችን ይባርኩልናል። ሁሎቻችን በእጃችሁ ስልክ ያዛችሁ ሰዎች ግድ የለም፣ ስልኩ ይቅርና፣ ዛሬ እንኳን እግዚአብሔርን በሙሉ እጃችን አጨብጭበን እናመስግነው። የዛሬ አመት ቀርጻችኋል፣ የዛሬ አመት ፋይል ቢታይ ስልካችሁ ላይ የለም። ይታን ታል የማያልፈው ምስጋና እግዚአብሔር ነው። ስልካችሁን ወደ ኪሳችሁ ገታችሁ እግዚአብሔርን አመስግኑ። እግዚአብሔር መስገን እግዚአብሔር

የቅዱስ ጊዮርጊስ ወዳጆች በአንድ ማሳደር መቀነ ሰማያት ቅዱስ ጊዮርጊስ ደሳ እንድንገናኝ መልእክታችን እናስተላልፋለን። በእለተ አርብ ማለት ነው። አርብ እለት ነው የሚሆን በእለተ አርብ በዛው ተገኝተን እግዚአብሔር እናመሰግናለን። በልሳ ጨራ ይህንን ቀን ለአምረሰተን አምላካችን እግዚአብሔርን እናመስግን።